ርዕሰ ዜና አምስተኛው የኢሬቻ ፎረም እና የ2016 ኢሬቻ በዓል ዋዜማ ዝግጅት የኢሬቻ የአንድነትና የወንድማማችነት አርማ በሚል መሪ ቃል በአዲስ አበባ እየተካሄደ ነው። ከውጭ የአሜሪካና የቻይና ፕሬዚዳንቶች በመጪው ህዳር ተገናኝተው ሊመክሩ መሆኑን ተገለጸ። ጤና ይስጥልኝ ተመልካቾች፣ እንደምን ዋላችሁ። ይህ የኢትዮጵያ ቴሌቪዥን ነው። የመስከረም 25 የዕለት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ከዜናዎቹ ጋር ተስፋዬ ጫኒ ነኝ። ወደ ቀዳሚው ዜና እናልፋለን። አምስተኛው የኢሬቻ ፎረም የኢሬቻ ፎረምና የ2016 ኢሬቻ በዓል ዋዜማ ዝግጅት ኢሬቻ የአንድነትና የወንድማማችነት አርማ በሚል መሪ ቃል በአዲስ አበባ እየተካሄደ ነው። ፎረሙ መስከረም 26ና መስከረም 27 ቀን 2016 ዓ ም በሆራ ፍንፊኔና በሆራ አርሰዴ የሚከበረውን የኢሬቻ በዓል አስመልክቶ ነው እየተካሄደ የሚገኘው። የኦሮሚያ ክልልና የአዲስ አበባ ከተማ አስተዳደር በጋራ ባዘጋጁት በዚህ መድረክ ላይ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳና የአዲስ አበባ ከተማ ከንቲባ አዳነች አበቤ ተገኝተዋል። በፎረሙ የኢሬቻ እሴቶች የሚያንጸባርቁ የተለያዩ የጥናትና ምርምር ስራዎች መቅረባቸውም ተገልጿል። በተጨማሪም የኦሮሞን ሕዝብ ባህልና የአኗኗር ስርዓት የሚያንጸባርቁ አልባሳት እንዲሁም ባህላዊ ምግቦችም ቀርበዋል ነው የተባለው። በመድረኩ የፌዴራልና የክልል መንግስታት ከፍተኛ የስራ ኃላፊዎች፣ አባገዳዎች፣ ሀደ ስንቄዎችና የሃይማኖት አባቶች፣ ፎሌዎች፣ ቄሮዎችና ሌሎች ቀሪዎች እንዲሁም ጥሪ የተደረገላቸው እንግዶች መገኘታቸውን ሪፖርተራችን አቤል ሙልጌታ ዘግቧል። የኦሮሞ ባህል ማህበረሰብ ለተለያዩ ሁነቶች የሚያቀርባቸውና የክብር እንግዶችን የሚሸኝበት በርካታ ባህላዊ ምግቦች አሉት። ከቅርብ ጊዜያት ወዲህ ደግሞ በአዲስ አበባ የኦሮሞ ባህላዊ ምግቦችን በልዩነት የሚያቀርቡ የባህል ምግብ ቤቶችም እየተበራከቱ ይገኛሉ። የኦሮሞ የባህል ምግቦችን በተመለከተ ሪፖርተራችን መቅደላዊ ደረጃ ተጨማሪ ያዘጋጀችዋለ። እሱን ተከታትለን እንመለስ። እንግዲህ ጎቤን የሚጨፍሩ ልክ እንደኔ ወጣት የሆኑ ናቸው። እንግዲህ ወጣትነታችንንም ጨፍረን የህዝባችንንም እንግዲህ ቱፊታዊ በዓሉንም እንግዲህ በደንብ ለማስተዋወቅ የተለየ ደስታ ነው እኔ ውስጥ የሚሰማኝ ማለት ኦ ብራ ብራ ሽማላጃ አላጣኮርሚ ኦ ብራ ብር ሽማላጃ አላጣኮር ብራ ብራ ሽማላጃ አላጣኮር ብራ ብራ ሽማላጃ አላጣኮር እያለን ነው የምንጨፍረው፣ ማለት ነው እንግዲህ ብራ ብራ እያለን። ብራ ማለት እንግዲህ መስከረም መጥባቱን ክረምት ማለፉን የዝናብ ወቅቱ ጭለማው ማለፉን እንግዲህ በግጥማችን ነው እንትን የምንለው ማለት ነው። ፕላስ ደግሞ እንግዲህ ይዘን የምንጨፍረው ሽመል ይባላል እንግዲህ ሽመላችንን እያወደስን እያሞገስን ሆ ብራ ብራ ሽመለ ጃለ ተኩርሚ እያለን እንግዲህ፣ ምንድን ማለት ነው እንግዲህ፣ መስከረም ሲጠባ መስከረም አካባቢ ወይ ደግሞ ዘመን መለወጫ ሲመጣ፣ ወንዱ እንደኔ አይነቱ ወጣቱ ዱላውን ሽመሉን ይወዳል እንደማለት ነው። ከክረምት ወደ መስከረም መውጫ የምናበስርበት ነው። ሆያ ብራ ብራን ሾሌ ፈርደብና ያጆሌ ሆያ ብራ ብራን ሾሌ ፈርደብና ያጆሌ እያል እንጫወታለን። ወደ መስከረም ስንመጣ ሜዳ ሜዳ ስለመባዛ ዝናቡም ጭቃም ስለማይኖር እና ፈረስ እንጋልብ ያጎፍታኮ ማደናጎማ ባቴ ያዱሬ ሰኮ አርጌ ያዱሬ ሰኮ ቦሎ ጠዴ አድርጌ ማልፋ ደብዴ ተላንድርቢ ይሆን ጭምዲ ያለእንጨፍራለን ማለት ነው። ይኸኛው ምን አጣክ፣ ሁሉም አለክ፣ ጎተራክ ሙሉ ነው፣ ወሬዎችን ብዙ አለክ እንደ ማለት ነው። እና ያለው ሙልሙል ዳርጎ ይሰጣል የሌለው ደግሞ መርቆ ይሸኛል ማለት ነው። ነመኑፍ ከኔ ዋ ከኔ ዳጌሴ ነምኒኑፍ ከኔ አማሚጋ ኩኖ አማነጋ የሰጣን ሰው ምን ያክላል? ትልቅ ነው። የሰጣን ሰው ደግሞ እግዚአብሔር ይሰጠዋል። ጠላቶቹ ጣላቶቹ ሰይፍ ነው አሉ ሞቶ ተቀብሯል። በደንብ እርገጡት፣ ጉድጓዱን አርቁት እንደ ማለት ነው። ኤሞ ኤሞ ኤሞ ኤሞ ኤሞ በጣም ደስ ብሎ ነው የምናሳልፈው። በልጅነት እጅግ በጣም የምወደው የዛን ጊዜ የተለያዩ የከረሜላ አይነቶች አሉ የምንጠቀማቸው የምንበላቸው፣ እና እጅግ በጣም ደስ የሚል በዓል ነው ቀን ሙሉ በተለይ መስከረም 21 እኛ ራሱ ተዘጋጅተን ሄደን የዱላ ጭፈራ አለ የፈረስ ብጉግስ አለ ሴቶችም ወንዶችም አንድ ላይ ሆነው እንደዚህ እጅግ በጣም ይጫወቱት። ኢሬቻ በዓል ለኦሮሞ ሕዝብ ብቻ ሳይሆን ለመላው ኢትዮጵያውያን የማንነት መገለጫ መሆኑን አባገዳ ጎበና ሆላ ገለጹ። የኦሮሞ ሕዝብ የምስጋና በዓል የሆነው ኢሬቻ በሰላም እንዲከበር ሁሉም የበኩሉን ድርሻ ሊወጣ እንደሚገባ ነው የገለጹት። ሪፖርተራችን ቶማስ ኃይሉ ከአባገዳ ጎበና ሆላ ጋር ቆይታ አድርጓል፣ እንደሚከተለው ይቀርባል። የኦሮሞ ሕዝብ ምድርና ሰማይን ለፈጠረ አምላክ ወይንም ፈጣሪ በየዓመቱ ተሰብስቦ በዚህ በሆራ አርሰዲ በደመቀ ስነ ስርዓት የኢሪቻ ባልን ያከብራል። ከረምቱን አልፎ እንዲሁም ወደ ብራ ስላመጣህን እናመሰግናለን ይላል የኦሮሞ ህዝብ። እዚህ አጠገቤ አባገዳ ይገኛሉ። እሳቸው ደግሞ ስለ አጠቃላይ ስለ በዓሉ አመጣጥ፣ እንዲሁም ደግሞ እዚህ ምን አይነት ስነ ስርዓት እንደሚከበር ይገልጹልናል። በቅድሚያ እንኳን ያደረሱት እንኳን አብሮ አደረሰን። እስኪ ራሱትን አስተዋውቁ። ጎበኖ ወላሬሶ አባገዳቱ ለማና የኦሮሞ አባገዳዎች ህብረት ጻፊ ነኝ። እዚህ ምንድን ነው እስኪ የሚካሄደው? የኦሮሞ ህዝብ ከረጅም አመታት ጀምሮ ከብቶቻቸውን እዚ የሚያጠጡት በአመት አንዴ አመቶ ከብቶቻቸውን የሚያጠጡበት ከዛም አልፎ ደግሞ ለእሬቻ ለእሬቻ ኦሮሞዎች ከተለያዩ ስፍራ የሚመጡት ከጉጂ ከቦረና የሚመጡት ብሔርና ብሔረሰቦች ደግሞ እዚ ላይ ኦሮሞ ምስጋና ሲያቀርቢ አብሮ እየታደሙ አብሮ ኢትዮጵያኖች የሚዋቡበት ይሄ ሆራርሰዲ ይባላል የኢሬቻ ቦታ ማለት ነው። የምዝጋና ማቅረቢያ ማለት ነው። የሐይቁ ላይ የሚከናወነውን ስነ ስርዓት እንዲሁም ደግሞ ሌሎች ሁነቶችን የምንቃኝ ይሆናል። እኒሄድ እንዲው አባገዳ ጎበና ምናልባት የኢሬቻ በዓል ለኦሮሞ ህዝብ ምን ማለት ነው? እስ አጠራ ግለጽል። የሰላም የቅርታ፣ ማደራረጊያ የብሔርና የህብረተሰቦችን አንድ ላይ የሚያተሳስር በማንኛውም ብሔርና ብሔረሰቦች የሚናፈቅ ኢሬሰ ነው ማለት ነው። ሆራ አርሰድዲ ላይ ምን ምንድን ነው የሚከወነው? አሁን የኢሬቻ ታዳሚ ወደዚህ ወደ ሆራ አርሰዲ ሲመጣ ምን ምንድን ነው የሚያደርገው? ህዝቡ ደግሞ አበባውና ሳሩን ይዞ እዚህ ሲመጣ ደግሞ ምዝጋናውን ሲያቀርብ የኛ ህይወት የሆነ እዝጋቤር የሰጠን ውሃውን እየተራጨ የእዝጋቤርን እያመሰገን ለሚቀጥሎ አመት ደግሞ ያድርሰን እያልን ያሰብነው ነገሮች ሁሉ እንዲሳካልን የኦሮሞ ህዝብም የኢትዮጵያ ብሔር ብሔረሰቦችም ህዝቡም ምዝጋና የሚያቀርብ እና የሚለምንበት እርስ በርሳቸው የሚተዋወቁበት ማዋባቸውን ይህንን ይሄንን እያለ ምዝጋናውን አድርሶ ወደ ቤቱ በደስታ ይመለስና አመቱን በሙሉ በደስታ ይኖርና አመቱን ተመልሶ ይመጣል ማለት ነው። ለኦሮሞ ህዝብ እንዲሁም ደግሞ ለመላው ብሔር ብሔረሰቦች ለኢትዮጵያውያን ምን ማለት ነው? ኢትዮጵያኖቹ ደግሞ ከሰማኒያ እና ከሰማኒያ በላይ የሚኖሩት ብሔርና ብሔረሰብ ነው። የኦሮሞ ህዝብም ደግሞ እንደዛው ከሰማኒያ ብሔር ውስጥ አንዱ ነው። ብሔሩ ደግሞ የራሳቸው የሆነ ማጋለጫ የራሳቸው የሆነ ማንነት የሚገልጸው እሴቶች አላቸው። ኢሬቻ ደግሞ ኦሮሞ በአመት አንዴ የሚያከብረው የኢትዮጵያ ህዝቦች የሚያምኑበት ኢትዮጵያ ብሔርና ብሔረሰቦች በጉጉት የሚጠብቀው የመልካ እንኳን ክረምቱን ብዙ የፀሐይ የዝናብ ወነፈር ጭቃውንም በረዶውንም ሁሉንም ችለን ወደ ጸዳይ ስንወጣ ደግሞ ምስጋና የምናቀርብበት በመልካ ላይ ነው። እንግዲህ ሐይቁ ላይ ነን አሁን። ከሐይቁ ፊት ለፊት ደግሞ ኦዳ ወይም ደግሞ የዛፍ ትታይ ትልቅ ዛፍ ትታይናለች። ስለዚህ የሚገልጹልን የምታየቱ ሾላ ነው። ሾላ ደግሞ የኦሮሞ ህዝብ ማንነት የኦሮሞ ህዝብ መለያ ምልክት ነች። ሾላ በተለይ ሾላ የትም ቦታ አይበቅሉም። ከሚሊዮኖቹ አንድ ፍሬ ነው የምትበቅሎ ሾላ። ስለዚህ እዝጋቤር የሰጣ ስጦታ እዝጋቤር የሰጣ ጸጋ ሆረ ሀርሰዲን ዙራ ያለው ተፈጥሮ እንጨቶች ረጅም ዓመት ያስቆጠሩት እንጨቶች እናያለን እናያለን ዘንባባዎች፣ ሾላዎች፣ ዋንዛዎች አልፎም አልፎ ደግሞ ሰው ሰራሽ ሰው የተከሉት መጤ ዛፎች ይታያሉ። አብዛኛው ደግሞ የሚታዩት ተፈጥሯዊ ቀደቻዎች፣ ዶዶቴዎች ረጅም ዓመት ያስቆጠሩት አበባዎችና እንጨቶቹ ነው የሚታዩት። እንግዲህ የኦሮሞ ህዝብ በየአመቱ በደማቅ ስነስርዓት የሚያከብረው ኢሬቻ በዚህኛውም አመት በደማቅ ሁኔታ ይከበራል ተብሎ ይጠበቃል። የኦሮሞ ህዝብም ካለ ማህበራዊ ልዩነቶች እንዲሁም ካለ ጾታ እንዲሁም ካለ እድሜ ልዩነቶች በስፋት የሚያከብረው ኢሬቻ ከመላው መላው ሀገር የሚመጡ ወይም ደግሞ የተለያዩ እንግዶችን ያስተናግዳል። ይህ ሆራ አርሰዲ ማለት ነው። ኢሬቻ 2016 መልካም በዓል አሆ ያ መሆ። እሬቻ ማለት ሲጦታ ነው፣ እግዚአብሔር መመስገኛ ማለት እርጥብ ነገሮችን በመያዝ እግዚአብሔር በፈጠራቸው ነገሮች እግዚአብሔር የምናመሰግንበት ወቅት ነው። የተጣላ ሰው እዚያን ቀን ይቅር ይባባላል። እሬቻ ማለት ሰላም ነው፣ ፍቅር ነው፣ አንድነትን ነው የሚገልጸው የኦሮሞ ብቻ አይደለም። የብሔር ብሔረሰቦች የብሔር ፌስቲቫል እስከ መሆን እያደገ እየመጣ ነው። ከሲዳማ የመጡ ሽማግሌዎች ረቻን ያከብራሉ። ያ ማለት በልዩነት ውስጥ አንድነትን እያንጸባረቁ ሀገራችን እግዚአብሔር ሰላም ያርግልን፣ እያኮረፈም የተጣላሙ እግዚአብሔር ያስታርቅልን አንድ ያርግልን። ተመልካቾች አሁን ደግሞ ከኢሬቻ ወጣ ወዳሉ ዜናዎች እናልፋለን አዳማን የስማርት ከተማ ለማድረግ እየተሰራ ያለው ስራ ለሁሉም የአፍሪካ ከተሞች ምሳሌ ሊሆን እንደሚችል ከተለያዩ የአፍሪካና አውሮፓ ከተሞች የመጡ ከንቲባዎች ገለጹ የአፍሪካ ከንቲባዎች ሊደርሺፕ ኢኒሼቲቭ መድረክ በትናንትናው ዕለት በአዲስ አበባ መጀመሩ ይታወሳል ከንቲባዎቹ በዛሬው ዕለትም የአዳማ ከተማን በመጎብኘት ላይ ናቸው ሪፖርተራችን ተስፋ ለሚሳ ዘግቦታል ወደ ውጭ ዜና ነው የምናልፈው። የአሜሪካና የቻይና ፕሬዚዳንቶች በመጪው ህዳር ተገናኝተው ሊመክሩ መሆኑ ተገለጸ። ፕሬዚዳንት ጆ ባይደን እና የቻይና አቻቸው ሺ ጂንፒንግ በካሊፎርኒያ ነው ተገናኝተው የሚመክሩት። በመሪዎቹ ዙሪያ ለመመካከር አራት የአሜሪካ ባለስልጣናት በቅርቡ ወደ ቤጂንግ ስለመጓዛቸውም ተዘግቧል። የቻይና የውጭ ጉዳይ ሚኒስትር ዋንጊው ደግሞ በመጪው ሳምንት ወደ ዋሽንግተን ያመራሉ ተብሎም ይጠበቃል። ሁለቱ መሪዎች ለመጨረሻ ጊዜ የፊት ለፊት ውይይት ያደረጉት ባለፈው አመት እህዳዶር ላይ በባሊ በተካሄደው የቡድን ሀያ ጉባኤ ላይ እንደነበር አሪራንግ በዘገባ አስታውሷል። ተመልካቾች ለኩለቀን የነበሩን ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ተስፋ ጫኔ የኩለቀን ዜናውን ወደ እናንተ አደረስኩኝ። በቀጣይ ቢዝነስና ስፖርት አየር ሰዓቱን ይረከባሉ። ሰናይ ቀን ይሁንላችሁ።